በ35ኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ በተደረጉ ጨዋታዎች ሀዋሳ ከተማ ባህር ዳር ከተማን ሲያሸንፍ ሲዳማ ቡና ከአርባ ምንጭ ከተማ አቻ ተለያዩ። ሀዋሳ ከተማ ባህር ዳር ከተማን ዛሬ ሶስት ለባዶ ነው ማሸነፍ የቻለው ኤርትራዊ አጥቂ አሊ ሱሌማን ሁለት ግቦችን ለሀዋሳ ከተማ ሲያስቆጥር ማይክል ኦቱሉ ደግሞ ቀሪዋን ግብ ያስቆጠረ ተጫዋች ነው። በሙሉጌታ ምረት እየተመራ የሚገኘው ሀዋሳ ከተማ ያለፉትን አስራ ሁለት ጨዋታዎች አልተሸነፈም፤ ዘጠኙ ሲያሸንፍ በሶስቱ አቻን የተለያየው። ዛሬም አሸነፉን ተከትሎም ነጥቡን ሀምሳ በማድረስ ከባህር ዳር ከተማ በአንድ ነጥብ ብቻ አንሶ አራተኛ ደረጃ ላይ ነው የተቀመጠው። ሲዳማ ቡና ከአርባ ምንጭ ከተማ ያደረጉት ጨዋታ ደግሞ ግብ ሳይቆጠርበት ተጠናቋል። ነገ ድሬዳዋ ከተማ ከስሁል ሽረ ወንጂ ላይ ጨዋታቸውን የሚያደርጉ ይሆናል። ስድስተኛው የመላው ኢትዮጵያ ጨዋታዎች ነገ በጅማ በይፋ ይጀመራል። በዚህ ውድድር ላይም ባልደረቦቻችን ይገኛሉ። ወደ ኋላ ላይ በቀጥታ እነሱን የምናገኛቸው ይሆናል። ውድድሩን አስመልክቶም ዛሬ የፓናል ውይይት ተካሂዶ ነበረ። በፓናል ውይይቱ ላይ እንግዲህ በኢትዮጵያ ስፖርት እድገት ላይ ማነቆ የሆኑ ችግሮችና የመፍትሔ ሀሳቦች በተሳታፊዎች ተነስተው ውይይት ተደርጎበታል ብለዋል ሚኒስትር ዴታው መክዩ መሀመድ አጠቃላይ በሀገሪቱ የተወጣጡ የስፖርት ባለሙያዎች፣ የስፖርት አመራሮች እንዲሁም ታዋቂ አትሌቶች በተሳተፉበት ትላልቅ ጥናት ሲደረጉ የነበሩ ጽሑፎች ቀርቦ ሰፊ ውይይት ስናደረግበት የነበረበት ሁኔታ ነው ያለው። ከተሳታፊውም በርካታ ጥያቄዎችም መንግሥት ከቅርብ ጊዜ ወዲህ ስፖርቱን ለማሳደግ እንዴት ትኩረት ሰጥቶ እንደተንቀሳቀሰ እንዳለ የተነሳበት ሁኔታ ነው ያለውና ከቀረቡት ውስጥ አንዱ ዋነኛ በተለይ ከስፖርት ፋሲሊቲ ጋር በተገናኘ በሀገር አቀፍ ደረጃ ያሉትን ችግሮችን ለመቅረፍ መንግስት ምን እየሰራ ነው የሚል ጥሩ ጥሩ ሀሳቦች ተነስተዋል። በዚህ አኳያ መንግስት በተለይ ከቅርብ ጊዜ ወዲህ ከ42 ሺህ በላይ የስፖርት ፋሲሊቲዎች ከቀበሌ ጀምሮ እስከ ሀገር አቀፍ ደረጃ ግንባታ እየተደረገላቸው እንደሚገኝ፣ አንዳንድ ክልሎች ደግሞ ትላልቅ ኢኒሼቲቮችን ወስደው እስከ ቀበሌ ድረስ ማዘውተሪያዎችን የማስፋፋት ስራዎች እየተሰሩ እንደሆኑ እና ጥሩ አይነት ትራክ ላይ እንዳለ ነገር ግን እንደ ሀገር አቀፍ የተረከምናቸው እዳዎች አሉ። እነዚህን እዳዎችን ወደምን እንዳቀይረን ስፖርቱን ማሳደግ እንዳለብን በጋራ የተግባባንበት ሁኔታ ነው ያለው ማለት ነው። ነገ በጅማ ከተማ በሚጀምረው ውድድር ከመላው ኢትዮጵያ የተውጣጡ የክልል ተወካዮች በስፖርት አብሮነትን የሚያጠነክሩበት ነው ሲሉም አቶ መኪዩ ጨምረው ተናግረዋል። ከመላ ኢትዮጵያ የተወጣጡ የተለያዩ ብሔር ብሔረሰቦች የሚገኙበትና ውድድር የሚያገኙበት ነው። ከውድድሩን ባለፈ ክልሎች ያላቸውን አቅም እምቅ ባህላቸውን፣ እንዲሁም የቱሪስት ሳይታቸውን፣ ታሪካቸውን በብዛት የሚገልጹበት መድረክ ነው። ለምሳሌ ከተማ አስተዳደሮች አዲስ አበባን ብንወስድ፣ በኮሪደር ልማትና ሰፋፊ ስራዎች አዲስ አበባ ላይ ተሰሩ ይገኛሉ። እነዚህን ደግሞ ስፖርተኛው እንዴት ለሌሎች ክልሎች ሼር ማድረግ እንዳለበትም ዝግጅት አድርጓል ብለን ተስፋ እናደርጋለን ሌሎች ሁሉም ክልሎች ሲመጡ የራሳቸው የሆነ ነገሮችን ይዞ ስለሚመጡ አንዱ ከአንዱ የሚማርበትና ወንድማማችነትን በተግባር የሚያሳይበት መድረክ ነው ማለት ነው ጅማ ዩኒቨርሲቲ ውድድሮችን ለማዘጋጀት የሚያስፈልጉ የስፖርት ሜዳዎችን በመፍቀድ ረገድ ከፍተኛውን እገዛ አድርጓል ያሉት ሚኒስትር ዴታው የስፖርት ፋሲሊቲ በከፍተኛ ትምህርት ተቋማት የተሻለ ደረጃ ላይ እንዳለም መመልከታቸው ነው የተናገሩት ለዚህ ለስፖርቱ ውድድር ፋሲሊቲን ከማዘጋጀት አኳያ ጅማ ዩኒቨርሲቲ ትልቅ እገዛ ነው ያደረገልን። አንድ በጣም የተረዳነው ነገር ብኖር አጠቃላይ ዩኒቨርሲቲዎች የያዙት የስፖርት ፋሲሊቲ በተለይ በጣም ግንባታ የተደረገበት ሁኔታ ነው ከዚህ ቀደም። እነዚህን ደግሞ ለጥቅም ማዋል ይገባናል። ከዚህ አኳያ ደግሞ ጅማ ዩኒቨርሲቲ በቂ የስፖርት ፋሲሊቲ አይደለም፣ ለዚህ ውድድር ብቻ ሳይሆን ለዓለም አቀፍ ውድድር የሚሆን ፋሲሊቲዎች ያሉበት ሁኔታ ነው የተረዳንና አሁን ሁሉም ዝግጁ የሆነበት ሁኔታ ነው ጅማ ከተማ ደግሞ ጅማና ጅማ አካባቢ ሕዝብ ደግሞ ስፖርት ወዳድ እንደመሆኑ መጠን እንግዶችን ከመቀበል ጀምሮ ነገ በመክፈቻው ላይም በመገኘት መክፈቻውን ደማቅ ሆነ ሁኔታ እንዲከበር ለማድረግ ጥሩ አይነት ነገር ያለበት ሁኔታ ነው ያለው ማለት ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ክቡራትና ክቡራን ተመልካቾቻችን ወደ ጅማ እናቀናና ባልደረባችን አብርሃም ተስፋዬ እናገኛለን። አብርሃም፣ እንደምን አመሸህ። እስኪ ውድድሩ እንግዲህ በይፋ ነገ ይጀመራል ከዘጠኝ ዓመታት በኋላ። አጠቃላይ ድባቡ ምን ይመስላል? አጠራ አርጋ አድሳል አመሰግናለሁ። ደግነት እንደምን አመሻችሁ ክቡራን ተመልካቾቻችን። እንግዲህ ስድስተኛው የመላ ኢትዮጵያ ጨዋታ በጅማ ከተማ አስተናጋጅነት ከነገ ጀምሮ የሚከናወን ነው የሚሆነው። ለቀጣይ አስር ቀናቶችም በአማረ ድባብ ይከናወናል ተብሎ ነው የሚጠበቀው። ዛሬ ጠዋት ላይ በነበረው መርሃ ግብር የፓናል ውይይት ተከናውኖ ነበረ። በተለይ በዚህ ውድድር ላይ ከሚሳተፉ ልኡካኖች ጋር የተያያዙ ጉዳዮች ተነስተዋል። በተለይ ለዘጠኝ ዓመታት ተቋርጦ የነበረው የመላው ኢትዮጵያ ጨዋታ ዳግም የተመለሰበት መንገድ በራሱ ሊበረታታ የሚገባው ከዛ በዘለ ደግሞ በጣም በተሻለና ባደገ ደረጃ ደግሞ ኢትዮጵያን የሚወክሉ ጥሩ አትሌቶች የሚፈሩበት ውድድር እንዲሆን ጥሩን ስራዎች እየተሰሩ እንደሆነ ከነገ ጀምሮ ባሉ ውድድሮችም እነዚህ ነገሮች ተግባራዊ ይሆናሉ ተብሎ እንደሚጠበቅ በፓናል ውይይቱ ላይ ተነስቷል። በተለይ ይሄ ውድድር ለ9 ዓመታት መቋረጡ እንደ ትልቅ ችግር ተነስቷል። ከዛ በኋላ ሲመለስ ግን ምን የተሻሉ ነገሮች ተገኝተውበታል፣ ምንስ ነገር ጥሩ ነገሮች አሉበት የሚለው ነገር ከነገ በኋላ በሚኖሩ ውድድሮች ይበልጥ ነው ተግባራዊ መደረጉ ምን ያህል ደረጃ ላይ እንዳለ ይገመገማል ተብሎ ነው የሚታሰበው። ከዛ በዘለ መሸት ሲል ደግሞ የችቦ ቅብብል ስነስርዓት ተከናውኗል። ከሲዳማ ክልል ላለፉት አራት ቀናት ሲጓዝ የነበረው የችቦ ቅብብል አሁን አምሻሽ ላይ ጅማ ከተማ ገብቶ እንግዲህ የጅማ ተረኛው የአስተናጋጁ ከተማ ጅማ የአቀባበል ስነስርዓቱ ላይ ተገኝቶ ችቦውን ተረክቧል ማለት ነው ለቀጣይ አስር ቀናቶች እንግዲህ በጅማ ከተማ ይህ ችቦ እየበራ ውድድሩ የሚከናወን ነው የሚሆነው እንደምናስታውሰው ለመጨረሻ ጊዜ አምስተኛው የመላው ኢትዮጵያ ጨዋታ በሲዳማ ክልል በአሁኑ ሀዋሳ ከተማ ላይ መከናወኑን እናስታውሳለን በዛም የተነሳ ነው እንግዲህ ሲዳማ ክልል አራት ቀናትን ተጉዞ መንገድ ላይ ከመጣ በኋላ እንግዲህ ለጅማ ዛሬ ላስተናጋጁ አካል ችቦን አስረክቦታል። ዛሬ በነበረው በስነስርዓት ላይ በተለይ በጣም የሚጠበቁ በጣም በርካታ ነገሮች በነገው ዕለት ይደረጋሉ ተብሎ እንደሚታሰብ ተነስቷል። በጠዋት ላይ የሚደረገው በርካታ የህብረተሰብ ክፍሎች የሚሳተፉበት የማስ ስፖርት መርሃ ግብር ይከናወናል። ከዛ በዘለለ ከሶስት ሰዓት ጀምሮ ደግሞ እስከ መዝጊያው ስነስርዓት ድረስ የቀጥታ ስርጭቱን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ እናንተ እያስተላልፋል። ከጅማ ስቴዲየም ዩኒቨርሲቲ ውስጥ ከሚገኘው ስቴዲየም እንግዲህ። በጣም ልዩ የሆኑ ድባቦች በነገ መክፈቻ ስነስርዓት ውስጥ ይታያሉ ተብሎ ነው የሚታሰበው። ሁሉም ወደ 11 የሚጠጉ ክልሎች እና ወደ ሁለት የሚጠጉ ከተማ አስተዳደሮች ደግሞ በዚህ ውድድር ላይ ለመሳተፍ ጅማ ከተማ ገብተዋል። ሐረሪ ክልል ብቻ ነው በዚህ ውድድር ላይ እንደማይሳተፍ ይፋ የተደረገው። በርካታ ልኡካን እዚህ እንደመገኘታቸው መጠን ምናልባት በጣም በትልቁ የሚጠበቅ ውድድር ይሆናል ተብሎ ነው የሚታሰበው። አሁን ለጅማ እጅግ በጣም የአማረ ድባብ ውስጥ እንደምትገኝም ኢቢሲ ለመታዘብ ሞክሯል። አመሰግናለሁ። ባልደረባችን አብርሃም ተስፋዬ ከጅማ በቀጥታ መስመራችን ገብተህ የዋዜማውን ድባብ ስላስቃኘን ከልብ እናመሰግናለን። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ወደ ውጭ መረጃዎቻችን ነው የምናልፈው። በዓለም የክለቦች ዋንጫ ዛሬ ሶስት የምድብ ጨዋታዎች ሲደረጉ ቸልሲ ከሎስ አንጀለስ ምሽት አራት ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ጨዋታው በአትላንታ መርቼድስ ቤንዝ ስታዲየም የሚደረግ ሲሆን አሰልጣኝ ኢንዞ ማሬስካ አዲሱ ፈራሚያቸውን ሊያም ዴላፕን በቋሚነት አስተላለፍ ውስጥ ሊያካትቱት እንደሚችሉ ተናግረዋል። በሎስ አንጀለስ በኩል አጥቂው ኦሊቨር ዥሩና ግብ ጠባቂ ሁጎ ሎሪስ ይጠበቃሉ። ኦሊቨር ዥሩ በቼልሲ ቤት የአውሮፓ ሊግ ዋንጫን ማሳካቱ ይታወሳል። የአርጀንቲናው ቦካ ጁኒየርስ ከፖርቹጋሉ ቤኔፊካ ለሊት ሰባት ሰዓት ላይ ሲጫወቱ ሌሊት አስር ስ ሰዓት ላይ ደግሞ የብራዚሉ ፍላሚንጎ ከአፍሪካ ተወካዩ ኤስፔራንስ ደ ቱኒስ ጋር ጨዋታቸውን የሚያደርጉ ይሆናል። ከኢቲቪ 57 የምሽት የስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ደሩ